አንቺ ሂጂና በቃ ረፍ ታርጊ። መሽቷል። ይ ፈሪ ቦታ ነው የመጣሽው እዚህ ድረስ ለእኔ ብለሽ በስልክ መደወል የሚቻል ነገር ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የመአዚ የመሪዋ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጥ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በድጋሚ ተመልሼ ላችሁ መጥቻለሁ። ዳንዬ በጣም ነው እንዴት ተመትኸው ተጎዳህ እንዴ? አይዞ አይዞ። እንግዲህ ጥርሱ ለወለቀበት ወይንም ደግሞ ጥርሱ ፈንገድ ጥላለበት ሰው እንግዲህ እስከሚስተካከልለት ሽሮ ፍትፍት ያስፈልገዋል። ስለዚህ ሽሮ ፍትፍት አቀብልሃለሁ። ምን ችግር አለ? ምን ችግር አለ? ወንድ ልጅ ደግሞ ተመቶ ክስ አይጀምርም፣ ክስ አይጀምርም። እንዴት ወንድ ሆነህ ብሩኬን ካልከሰስኩ ትላለህ? ይሄ ራሱ እኮ ትልቅ ውርደት ነው። በጣም ውርደት ነው። እኔ ገና ሳየው ቤተሰብ ታምሌሉን ሌሉኝ ሳየው ገና በሳቅ ሙት ያልኩላችሁ። እንደኔ ግን ስቃችኋል? ሆዴ ንፍርን ያለ ቁም ነገር ወይ ዘንድሮ እና ሀይምዬ ግን የልጅ አስተዋይ ነሽ። ምንም ቢሆን እንግዲህ ታውቃላችሁ አይደለም፣ ሄዳ ጠይቀዋለች። ከሱንም ደግሞ አትጀምር እባክህን ተው፣ እንስማማ። እኔ በብሩኬ በብሩኬ ስም ይቅርታ ጠይቀሃለሁ ብላ እንግዲህ ተንበርክታ ይቅርታ እየጠየቀችው ነበረ። እኔ ግን ማለት ነው ቤተሰብ የዳኒ ሁኔታ ምኑም አላማረኝ፣ ምኑም እኔ ሀይሚዬ ተጠንቀቅ ነው የምልሽ። እንደው ወደ አንቺ ለመገልበጥ የሆነ ፍላጎት ያለው ይመስለኛል። እንዴ ምናለም አንቺ እንድትጨነቅብኝ አልፈልግም። አንቺን ብዬ ኮኖኒ ያልመታሁት እንጂ በዛ ሰዓት ከሆነ ነገር ማድረግ ይችል ነበረ። ለአንቺ ክብር ብዬ ነው፣ ለአንቺ ብዬ ነው። በቃ ለአንቺ ብዬ ነው፣ ለአንቺ ብዬ ነው ማለት አበዛ። በዛ ላይ ደግሞ ሂጅና እረፍት አድርጊልኝ፣ በቃ የኔ ክሱን አቆማለሁ። አንቺን የሚያስደስትሽ ከሆነ የሚያደርጋቸው ነገሮች እኔ ምኑም አላማረኝም። ቤተሰብ ምኑም ሲቀጥል ደግሞ ማለት ነው። አፉ ውስጥ ምንድን ነው? ጥጥ ነው እንደተከተቀው ጥጥ ነው እንደተከተቀው። አፉ ውስጥ ብሬስ አለው ታስሯል። ነገሩ ግን በዚህ ልክ ዳኔ፣ በዚህ ልክ እኔ እኔ እኔ በሆን እራሱ ማለት ነው ይሄንን ቁስሌን ለሰው አላሳየም። እንደውም እንዳልተመታው ቅምንም እንዳሉ ሁነ መሆነው አንተ ጓደኞችህን ሰብስበህ ጋብሄን ለብሰህ ዱቅ ብለህ ትታመመዋለህ። አስታሙኝ አስታሙኝ ኳልክ። አሁንም ካላረፍክ ማለት ነው፣ ካላረፍክ ይቀጥላል። ሄደህ ብትከሰው ራሱ ማለት ነው የተመታህበት መረጃ አለ ወይ ትባላለህ እኮ። መረጃው ምንድ ስሜን አጥፍቶል ይላል። ብሮኬ ደግሞ ስሜን አጥፍቷል ካለ ስሜን ስም ሰጥቶኛለ። ስለዚህ በዛ ምክንያት ነው ይባላል ከዛ ምንድን ነው ተብሎ አውጣት ትባላለህ። ጭራሽ እንትን ውስጥ ነው የምትገባው፣ የሆነ ሌላ ወንጀል ውስጥ ነው የምትገባው። ምክንያቱም ልጁ ያላደረገውን ነገር አድርጓል ሰርቷል እያልክ ስለሆነ ማለት ነው። ብትከስም ክስ ውድቅ ነው የሚሆነው፣ ውድቅ ነው የሚሆነው። አንድ ትቀልዳለህ እንዴ? ደግሞ ይሄ እኮ በደንብ እኳ አልመታህም። ይሄ ዱላ ነው እንዴ? ይችን ዱላ ብል አሁን ልክሰስ ትላለህ እንዴ ዳንዬ? እንደውም ብሩኬ አልነካህም እኮ ማለት ይቻላል። በጠረባ ነው ሰትሮ የጣለክ ትንሽዬ። ከኋላ ቂጥህ ነው የተጎዳው እንጂ ጥርስህ መች የተጎዳና ነው። አልተመታህም እኮ ይህ ሕፃን ልጅ እንደሚቆነጠጥ ነው ነካ ነካ ያደረገ። ግን ቅጣቱ በጣም ጥሩ ነው። ምክንያቱም አርፈህ እንድትቀመጥ ማለት ነው። አርፈህ ትቀምጣለ፣ ሰብሰብ ትላለክ። ግን ዛሬም እያለቀስክ ነው። በቃ ማልቀስ እንደ ምንድን ነው ማልቀስ? ቆፍጠን በል እንጂ ቀፍጠን ሀይሚዬ፣ ግን ማለት ነው ከዚህ ልጅ እኔ ዛሬ አዎ፣ እንደማንኛውም ሰው እንደ ሰው መጠየቅ አለብሽ። ሄደሽ ጠይቀሸዋል፣ ግን እኔ ሁለተኛ ባታገኘው ራሱ ደስ ይለኛል። ምክንያቱም ሁኔታው በቃ ሀይሚ፣ ሀይሚ አንቺ እንዳትጎጂ፣ አንቺ እንዳትጨነቂ ሀይሚ፣ ሄደሽ ማረፍ አለብሽ መተኛ። በቃ የሆነ ነገር እንዳለ አድርጎ ነው የሚያስ፣ በቃ የሆነ ነገር እንዳለ እሱ ጋር ማለት ነው። በቃ የሆነ ሀይሚን ማጥመድ የሚፈልግበት ምክንያት አለ ቤተሰብ እና ሀይሚጌ መታለል የለብሽም የኔ ውድ በፍጹም ማለት ነው በፍጹም እንዳትታለይ አሁን እንደዛ ስላለሽ ምናምን በእርግጥ አሁን አንቺ ተጨንቀሻል ብሩኬን ከሳው ብሩኬ እስር ቤት ቢገባ እኔ ጥሩ ስሜት አይኖረኝም እንደዛ እያለች ነው እንግዲህ አዎ አይኖርሽም የፈለገ ነገር ቢሆን ማለት ነው ግን በቃ ዛሬ ሄደሽ ጠይቀሸዋላ ከዚህ በኋላ ግን ማግኘት የለብሽ አውቆ ደግሞ ስልክ እኮ ደውለሽ ብቻ እኔ እንትን ማለት ትችያለሽ ምናምን ይላል አውቆ አነጋገሩ ሁሉ እርብት ብት ብት ብት ብት ብት ነው ያለው። እና ደግሞ ጓደኞቹ ደግሞ አንቺ እያለሽ እንዴት ይመታል ምናምን ላላችሁት፣ እንደውም አልተመታም እኮ እሷ ስላለች አልተመታም። በደንብ እየያዘችው ብሩኬን እየገላገለች ስላስቸገረች አልተመታም። በደንብ መመታት ነበረበት። እንደ ተመታ ብላችሁ ተዋሯላችሁ። እንደ እንዲ ጉድኮ ነው፣ መች ተመታና ነው። እና እንግዲህ ዳንዬ፣ ያ ደግሞ እኮ ሽሮብ ነው መሰለኝ። ሽሮብ ነው እንዴት ታዘዘልህ አንተ? እንዴት ዳዬ፣ የሽሮብ መድኃኒት ነው እዛ ጋር ያየ ነው። እንግዲህ እኔ ዶክተሩ ራሱ ረሙ ሳይሆን አይቀርም መሰለኝ፣ ረሙ ነው። እንደ ጓደኞቹ ራሱ ሊያስተዛዝኑ እንደ መቀመጣቸው ራሱ እኮ ገርሞኛል። ቤተሰብ ይችም ዱላ ሆና በዚህ ልክ ፈሪ ነህ እንዴ ዳንዬ? በስልቅ አቅሜ ለማትችልም ማለት ነው እንደዚህ። አይ ይገርማል። እኔ እኔ እኔ ታዝጋል በቃ እኔ ቪዲዮን ማለት ነው በሳቅ ነው የጨረስኩት። አንዳንዶቹ ደግሞ እግዚአብሔር ይማርህ አላ ያሽረ ምናምን ይልታል። ምስኪን ናቸው። ያሽረው ያሽረው እና ደግሞ በሰላም ይመለስ ይመለስልን በሰላም። ሌላ ምን እንላለን እንግዲህ? እኛ ለሰው ልጅ መጥፎ ነገር አንመኝም። ጥሩ ጥሩ ነገር ነው የምንመኘው። ግን አንተ በመጥፎ ነገር ስለመጣ ነው። እኛ አንተ ወንድማችን ነህ፣ ሀይምዬም እህታችን ናት፣ ቡራጌም ወንድማችን ነው ግን በሚያስጠላ ነገር ስለመጣ ነው እንጂ የተነሳንብህ ማለት ነው። ምንም እኔ እኔ በበኩሌ ዳኒ ምንም አድርጎኝ አይደለም፣ ግን የመጣበት ነገር በጣም ስለሚደብር ነው በጣም እንጂ በጥሩ ነገር ቢመጣ የሚያደርጋቸው ሪያክሽኖች አሪፍ ቢሆኑ ምናምን ከጎኑ ቆማለሁ። በቃ ደግፈዋለሁ። ሰብስክራይብ እኮ አድርጌዋለሁ። የሚገርማችሁ ነገር ሰብስክራይብ አናዶኝ ራሱ ሰብስክራይብ አድርጌዋለሁ፣ ምክንያቱም ነገ ጠዋት ምናልባት ከሰራው ስራ ተጸጽቶ ይቅርታ ጠይቆ ሲመጣ ልከታተለው እችላለሁ ማለት ነው። ልከታተለው ይችላለሁ እና ሰብስክራይብ አድርገዋለሁ። ዳኒን ግን ዳኒን ይሄን ነገር አሁን ማቆም አለብህ። ቃቆምህ ወደ ራስ ተመልሰ ጥሩ አደለም፣ ለአንተ ማየ አደለም። ጥርስህ እስከ መርገፍ ደረጃ እኮ ደረሰልህ። አረገፈም ግን ያው የታሰረው ብሬስ ተወላ ግዷል መሰለኝ። እሱም በራስህ ነው በራስህ። በራስ አርፈህ ብትቀመጥ እንደዚህ ደረጃ አትደርስም ነበረ። እና ከዚህ በኋላም ቻንስ አለክ አሁንም ደግሞ ትንሽ ሲሻልህ ተነስተህ እዛ ዱክ ዱክ ካልክ ከባድ እርምጃም ሊወስድብህ ይችላል ማለት ነው አደለም? እሱ ቀርቶ እነ ማናቸው፣ እነ አረ ጥሩልኝ፣ የብሩኬ ወንድም ማኑ ስሙ፣ አይ ስሙ ደግሞ ጠፋብኝ። ወይኔ እንደውም ፖሊስ ነው ተብሏል። ወይኔ ሙሽራው ማን ነው ስሙ እናንተ? ሙሽራው ራሱ፣ አይ የምን ነገር እንደ ሀብትሻል ሙሽራ የሙሽራው ስም ማን ነው? በቃ እናንተ፣ ለማንኛውም ጨርሱ ስሙን ቤተሰብ እና አመለኛው አመለኛው እንድ አመለኛው ነው እንደዛ መሰለኝ። አመለኛው እና እሱ ራሱ ምን እንዳለ ታውቃለህ አይደለ? ማስጠንቀቂያ ሰጥተኋል እና አሁን አንተ ይዘሃቸው የመጣኸው ጎረምሶች እንግዲህ ጥላ ከለላ እንዲሆኑ ይመስለናል፣ ግን ምንም ነገር እንዳትሉ። እናንተ ደግሞ በሰው መሀል እንዳትገቡ ሌላ ነገር ስለሚፈጠር አርፋችሁ ተቀመጡ። ማስታረቅ ካለባችሁ ደግሞ አስታርቋቸው፣ ሰላም ይፍጠሩ። አንቺ ነሽ አንቺ ነሽ አሁን ሀይሚዬን አንቺ ነሽ አስመታሹ ምናምን አትበሏት፣ የፈለገ ነገር ቢሆን እንደውም በዛ ሰዓት ሀይሚ እንደውም ብሩኬን ነበር እያገደች ያለችው እያያዘች ያለችው ማለት ነው። ይሄ ፈሪ ስለሆነ እንጂ ቻንስ ነበረው እኮ ግን ፈሪ ነው። እና ብሩኬ ሀይሚ ምንም ያደረገችው ነገር ያስመታችው ነገር የለም ለማለት ነው። እንደውም በአብራው ስለሄደችም ተርፏል ተርፏል። ብቻውንማ ቢሆን እኮ እዛ ዱብ ዱብ ሲል ዋጋውን ያገኝ ነበረ ማለት ነው። ካለገላጋይ እና ሀይሚ አንችነሽ አንችነሽ ባትሏ ጥሩ ነው ብዬ ነው የማስበው። እና ብሩኬ ናፍቆናል ብሩኬ ይምጣልን በቃ ዛሬ እንግዲህ አንመጣም ብራዬ ለነገሩ ቲክታክ ላይ ያለ ቲክታክ ላይ መጥቷል በቃ ዘና ፈታ እያለ ነው የመጣው ብራዬ ሁሌም አሸናፊ ነክ ሁሌም ወደፊት ነው በቃ ሀይሚን ደግሞ አሳልፈህ ለማንም እንዳትሰጥ ለማንም እንዳትሰጥ ታ በቃ የሆነ ነገር አድርገ ይዘ መሄድ አለብክ አሁን በዚህ ሰሞን ይታርቃሉ በነገራችን ላይ የታየኝ ነው በዚህ ሰሞን እርቅ ይፈጥራል። እርቅ ሀይሚም ወደ ቡራዬ ትመጣለች፣ ሰላም ሆነው እንደ በፊቱ ደስ ደስ የሚሉ ፕራንኮች ምናምን ይሰሩልናል ብዬ እንግዲህ አስባለሁ። ሀሳብ አይከለከልም፣ ምኞት አይከለከልም። ጥሩ ጥሩ ነገር እንመኝላቸው። ለመጥፎ ሰዎች መጥፎ ነገር ለሚያስቡትም ፈጣሪ ልባቸውን ያራራላቸው እና ጥሩ ነገር የሚያስቡበትን ይስጣቸው ነው የሚለው። ለሁላችንም ለእኔም ለእናንተም። እኔ ደግሞ ከተሳሳትኩ ስህተቴን ደግሞ እንዳርም እናንተን በኮሜንት እየተናገራችሁ ስህተቴን እንዳርም ከሰው ስህተት ከብረት ዝገት አይጠፋምና እንደዛ ነው ላችኋለሁ። ሁሎችዬ ማሮችዬ፣ ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር፣ ሆነን በአንድ ሆነን መቀጠል አለብን። ቀይ ተጣሉትን በማስታረቅ ከእውነት ጎን መቆም ማለት ነው። ከእውነት ጎን ሁሌም ቢሆን መቆም አለብን። ውሸትን መፀየፍ አለብን። ውሸትን መቃወም አለብን። እኔ በዛ ነው የማምነውና እንደዛ ነው የእኔ ማሮች ማለት ነው። መልካም ጊዜ